የደቡብ ኢትዮጵያ ክልል ከፍተኛ አመራሮች በሚቀጥሉ ሶስት ወራት መሰራት ያለባቸው ክንውኖች እቅድ ውይይት አድርገዋል። አመራሩም በቀጣይ ዘጠና ቀናት የሕዝቡን አንገብጋቢ ጥያቄዎችን መመለስ የሚያስችሉ ተግባራትን በዲሲፕሊንና በጥብቅ ክትትል ሊመራ እንደሚገባ በዕለቱ መልእክት ያስተላለፉት የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ አሳስበዋል። እቅዱ ላይ በደንብ ተነጋግረን፣ ሌሎች አመራሮችም የእቅዱ ባለቤት ሆነው እስከ ግል አርሶ አደር፣ አርብቶ አደር፣ የከተማ ነዋሪ ድረስ የግል እቅድ አዘጋጅተው ሁሉ ሰው በዘጠናቀን ውስጥ የሚሰራቸው ስራዎች እንደኝ ናቸው ብሎ ባለቤት ተፈጥሮ የምንተገበር እቅድ እንዲሆን እቅዱ አድማ ሳዊ ሳይሆን ባለቤት ተፈጥሮ የሚተገበር እቅድ እንዲሆን ጠበቅ ያለ ክትትል፣ ጠበቅ ያለ የመድረኮችን አፈጻጸም ድጋፍ የሚያስፈልግ ወቅት ላይ ስላለን ታላቅ ኃላፊነትና አደራ ያለባችሁ እንግዲህ የታመነ ሰው ሆኖና ፈጽሞ መገኘት አለበት። የታመናችሁ አመራሮች ነንና የታመንን አመራሮች ለህዝባችን በገባ ነው ቃል ከቃል በላይ ሰርተን ብልጽግና ፓርቲ ያስቀምጠው ራእይ እንዲሳካ የራሳችንን አበርክቶ እንድናበረክት አደራ ይላለው። እቅዱም ከጉባኤ ማግስት የጉባኤ አቅጣጫዎችን መሰረት አድርጎ የተከለሰ ስለመሆኑ ያነሱት ርዕሰ መስተዳድሩ፣ እቅዱን ታች ድረስ በማውረድ ለስኬታማነት መስራት ያስፈልጋል ብለዋል። ስለዚህ ለወረ ጊዜ የለንም፣ ለተግባር ግን ደግሞ በምንም ተአምር ለአፍታም መቆም የለብንም እና የውስጥ አቅሞቻችን ሰብሰብ አርገን የተዘጋጀውን እቅድ በተለይ የተለዩ ግቦች አሉ። ግቦችን እንዴት ነው የምናሳካው የሚለውን ብቃት ያለው የአመራር እንዲያገኝ በማድረግ የተቀመጠውን አሳክተን ክልላችን ከሚገባ በላይ ያስቀመጠውን ራዕይ በተለይ የሰላም የብልጽግናና የመቻቻል ተምሳሌትነትን የሚያረጋግጥ ክልል እንዲሆን ሙሉ ኃላፊነት በእኛ እጅ ስላለን ይህን ኃላፊነት እንድትወጡ አደራ ያላለውኝ በጉባኤው ታላቅ የህዝብ አደራ ተቀብለናል ያሉት ርዕሰ መስተዳድር ጥላሁን ከበደም ህዝቡ ከሚጠብቀው በላይ መስራት ከአመራሩ ይጠበቃል ሲሉ አክለዋል። ለህዝብ አመኔታ እውቅና መስጠት ስለሚገባ የህዝብን አደራ መወጣትም ለነገ የማይባል ተግባር ነው ሲሉ ነው የተናገሩት። በፓርቲ ጉባኤ የወሰነው ታላቅ ኃላፊነት እጅግ በጣም ከጠበቅነው በላይ ነው። ጉባኤተኞች የሰጡን አደራ የመሰከሩ እውቅና የተከታተሉበት አግባብ ይሆናል ተብሎ ከሚገመተው በላይ ነው። በላይ ነው ስንል በእነሱ ይፈጽማሉ በሚል እምነት ነው። ስለዚህ የታመነ ሰው ሆኖ መገኘት ነው ነው። አምነውን ከሚገባ በላይ እውቅና ሰጥተውናል ከታመንን ደግሞ እኛ ሆነን መገኘት አለብን ፈጽመን መገኘት አለብን ለዚህ ነው እቅድ ዝግጅትና ቶሎ የተዘጋጀውን እቅድ ወደ ታች ማውረድ ያስፈልጋል ተብሎ የተቀመጠው ባለፉት ጊዜያት ፈተናዎችን ወደ ድል በመለወጥ ጠንካራ ስራዎች መሰራታቸውን ርዕሰ መስተዳድሩ አክለዋል። በቀጣይ ሶስት ወራትም ጠንካራ ተቋም ፈጥሮ ለውጤታማነት መስራት እንደሚያስፈልግ አመላክተዋል። በብልጽግና ፓርቲ የደቡብ ኢትዮጵያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላም የፖለቲካ የኢኮኖሚና የማህበራዊ ዘርፎች በእቅዱ ተዳስሰዋል ብለዋል። መድረኩም ከፖለቲካ አንጻር የህዝቦችን አንድነት የሚያጎላ ይሆናል ነው ያሉት። ህዝቦችን አንድነት የህዝቦችን የእርስ በእርስ ግንኙነት ጠንካራ በማድረግ የህዝቦችን ተጠቃሚ ፍትሃዊ ተጠቃሚነት የማረጋገጥ አላማ ያገና ያነገበ ግብ ነው። ይሄ ግብ ሊሳካ የሚችለው በፊት አመራር ወይም በየደረጃው ያለው አስተባባሪ ኮሚቴ አባላት እና የክልል ካቢኔ አባላት ሲረባረቡ ስለሆነ ይህንን አመራሩ በተለይ ሁለተኛው የብልጽግና ፓርቲ ሁለተኛው መደበኛ ጉባኤ ያሳለፋቸው አስር አቅጣጫዎችና ውሳኔዎች እንደ መገምገሚያ ነጥብ ሆኖ እያንዳንዱ ተግባር በሚፈጸምበት ጊዜ እነዚህን አቅጣጫዎችና ውሳኔዎችን እያሳካ ማሆኑን እያረጋገጠ እንዲሆን እንደሆነ ለማረጋገጥ የተዘጋጀ የዘጠና ቀን እቅድ ነው። የዘጠና ቀናት እቅዱም በፓርቲና በመንግስት መሪነት ህዝብን አሳትፎ ግብ የሚመታ ይሆናል ሲሉ አክለዋል። የአመራሩ ውጤታማነትም የሚመዘን እንደሆነ ለማወቅ ተችሏል። ስለዚህ እቅዱ በዋናው በፓርቲና በመንግስት መሪነት ተቋምን በመገንባት ምልአተ ህዝቡን ተሳትፎ በማረጋገጥ መላውን ህዝባችን ደግሞ የእቅዱ ባለቤት ማድረግ የሚፈጸም እቅድ ነው። በመጨረሻም አመራሩ በውጤቱ የሚገመገም በውጤቱ የሚመዘን እነዚህ የተቀመጡ ሶስት ግቦች በተለይ ተቋሚ የመገንባት የታቀዱ ስራዎች ፕሮጀክቶች መከናወናዎችን በማረጋገጥ በመጨረሻም ደግሞ በመመዘን የሚገለጽ ከመሆኑ ጋር ተያይዞ በመጨረሻ አመራሪና ተቋም ባስገኘው ውጤት የሚመዘንበትና የተሻለ አፈጻጸም ያገኘ ደግሞ እውቅና የሚያገኝበት ሁሉም ደግሞ በዛ ደረጃ እንዲመጣ አስበን አቅደን የጋራ ለማድረግ የተደረገ መድረክ ነው።